ሚስኪና ሃይማን በሀዘን ውስጥ ናት። ስብርብር ብላ የምትሆነው የምይዘው የምጨብጠው አታለች። በጣም ነው የምታሳዝነው። እናቷም አባቷም እህት ወንድምም ሁሉ ነገሯ ነበረች እናቷ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ እያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ መልስ ድራማን ይዤላችሁ መጥቻለሁ ክፍል ስድስትን እንግዲህ እዚህ ድረስ እየመጣችሁ ስለምትከታተሉኝ ላይክ፣ ሸር፣ ሰብስክራይብ ስለምታደርጉልኝ ምስጋና ከልቤ ነው። ባላችሁበት ምስጋናዬ ይድረሳችሁ እያልኩኝ አሁንም ቤተሰብ ያልሆናችሁ ቤተሰብ በመሆን ላይክ ሸር በማድረግ እንዲሁም የደወል ምልክቷን በመጫን በየጊዜው የምለቀላችሁን አዳዲስ ነገሮች እንድትከታተሉ በፍቅር ጋብዛችኋለሁ። ውድ ተመልካቾቼ እንግዲህ መልሥ ድራማ ደስ የሚል አስተማሪ አዝናኝ እንዲሁም አሳዛኝም ክፍሎች ያሉት ድራማ ነው። አሁን ላይ ደግሞ በጣም የሚያሳዝነው ፓርት ላይ ደርሰናል። ነገ ምን ይፈጠር ይሆን ደግሞ በክፍል ሰባትና ስምንት አብረን የምናየ ይሆናል። እናም እንግዲህ ሄመን እናቷን በማጣቷ ልቧ ተሰብሯል። እናም ራሷን ለማጥፋትም እየታገለች እንደነበረ ጓደኛቸው የዳግምም የሄመንም ጓደኛ የሆነው ዳኒ በጣም ጨዋና የጓደኛ ጥግ ነው። እናም ሊያጽናናት ሊያበረታት እየታገላት ነው። እና መሞትም የለብሽም በቃ እንቺ መሞታችን ብሎ ሞቷን ማለትም በረኪና ይዛ ልጠጣ የነበረውን ቀምቷት እንደነበረ ባለፈው ክፍል አሳይቻችኋለሁ። እናም አሁን ወደ ዳኒ ቤት ወደ ዳግም ቤት ዳኒ ሄዶ ነበረ የሄደው ግን ስለ ሄመን ያለችበትን እያንዳንዱ ነገር ስለ እናቷ ሞት፣ እንዲሁም ደግሞ በውስጧ ስለጸነሰችው ልጅ ስለ እሱ ልጅ ሊነግረው እያንዳንዱ ነገር ምንም እንኳ ቢያዝንበትም ጓደኛው ስለሆነ በጣም ስለሚወደው ይቅርታ አድርጎለት ቤቱ ድረስ ሂዶ ነበረ። እንዲሁም ደግሞ ያው ምንም እንኳ የዳግም ስራ ባይሆንም በዳግም ስም ነበረ የዳኒ ፈርኒቸር ቤት የተዘጋበት ያንንም ሁሉ ይቅር ብሎት ነበር ቤት ድረስ ይሄደው እና አንበር ሲቆረቁርም ይከፍትለት አልነበረም። እናቱን ይቅርታ እያላት ነበረ። ምክንያቱም ነጺ እንደ ትላንትና አስከፍቷት ስለነበረ እናቱ እያዘነችበት ስለነበር ከእናቱ ጋር ይቅርታ ማይካም ቧላንች የምትፈልግው ልጅ ነው መሆነው ምናምን እያላት እናቱን እየሰበካት ነበረ ማለት ይቻላል። ዳግም በእንደዛ ሁኔታ ቶሎ ሊወጣለት አልቻለም ነበር። በመጨረሻም ወጣ። በመጨረሻ ወጣህ አቶ ዳግም ብሎ በዚህ ቃል ነበር የጀመረው ዳኒ ማለት ነው። እና እንዴት ዓይንህን በጨዋጥበህ እዚህ ድረስ ትመጣለህ ብሎ እንግዲህ ዳግም በቡጢ ይከባለት ማለት ነው። በጣም ነው የተናደደው። የመጣበትን ሊያስረዳው ነበር የሞከረው፣ ግን ሚስቱ መርዘዋለች ነጺ ዳኒ ሚስትህን የበፊት ሚስት ፍቅረኛህን እየወዳታል፣ እንደውም አብሬያቻቸዋለሁ፣ ከእሷ ጋር ግንኙነት አለው ምናምን እያለች እንግዲህ ዳኒ ዳኒና ሄመን ጓደኛሞች ወይም ፍቅረኛሞች እንደሆኑ እያስመሰለች ነጺ ለዳግም ስለነገረችው በጣም መርዘዋለች። አምሮ በቃ ጥሩ አይደለም ብለነሱ ያለው አመለካከት እና ስለ ሄመን ነው የምነግርህ እያለው እንኳ ሊታገሰው አልቻለምና ተደባደቡ። ሲደባደቡ በሩ በጣም ይንኳኳ ነበር እና እንግዲህ፣ ሳሎን ላይ ምግብ እየበሉ ነበር፣ ቁርስ ላይ እና ነጺና እናቱ ማለት ነው። ከዛ ምንድን ነው በሩ ተንኳኳ። ምንድን ነው ብለው ተደነጋግጠው ሲወጡ ውጤታ ይዘዋል፣ እና ገላገሏቸው ምናምን ተጫጫሁ። ከዛም ተለያዩ ማለት ነው። ግን በዛን ቅጽበት ዳግም በጣም ማይሆኑ ማይሆኑ ነገሮችን እየተናገረው ነበር፣ ዳግም ዳኒን ማለት ነው። እና ሁሌም የኔን ትራፊ ትፈልጋለህ፣ ከኔ ስር ስር አጠፋም፣ ሁሌ የኔን ትራፊ የምትፈልግ ነህ አንተ ቆሻሻ፣ ና አንተ ርካሻ። በጣም ብዙ ነገሮችን አለው ማለት ነው። ያኔ ዳኒ በጣም ተቀየረ። ከሚጠብቀው በላይ ስለሆነበት ንግግሩ በጣም ስለጎደው ተቀየረ። በጣም ነው ያዘ ነው በጣም ከምነግራችሁ በላይ። እናም በጣም ተበሳጭቶ በጣም ተናዶ ወደ ሄመንጋ ሄደ ማለት ነው። ይሄ ምን ምን ሆነሃል? ምን ተፈጥሮ ነው እያለች ምን ስጠይቀው ነበረ። እናም በጣም ተናዷል፣ እሳት ሆኗል ያለው ሁኔታ እየነገራት ነበረ። ይሄ ልጅ አብዷል ነው የምልህ፣ ጤናም አይደለም እንዴት እንደዚህ ሊሆን ይችላል? እንዴት እንዴት እያለች እሷም እያዘነች ነበረ። ዳግምም እንግዲህ ወደ ስራ ብሎ በዛው ወጥቷል፣ ግን ወደ ስራ ቦታ አልሄደም፣ መጠጥ ቤት ተደብቆ ጓደኛዬን በደልኩት። ሁለተኛ ይዛችን የውሻ ወሬ ሰምቼ የነፂን ወሬ አምኜ ጓደኛዬ እንደበደልኩት ልክ አላደረኩም። እሱ እኮ የልብ ጓደኛዬ ነበር ከሄመን ጋር ስጣል የሚያስታርቀ የሚያስታርቀኝ ነበር ለእኔ ምክንያት የሆንልኝ ነበር እያለ የበፊት ለእሱ ምክንያት እየሆነ ለሱ የሚወግንለትን ከሄመን ጋር ሲጣል የሚያስታርቀውን እያንዳንዱን ነገር ለሱ ጥሩ ጓደኛው እንደነበር እንዲሁም ደግሞ የሚያፈቅራትን ልጅ ራሱ ዳግም ለምኖ እንዳገናኘው ያን ያን ሁሉ እያስታወሰ እንደገና ራሱን በፀፀት ውስጥ ነበርና ሲጠጣ በሀይለኛው ሲጠጣ ሲጠጣ ሲጠጣ አመሸ። በጣም መሽቶ ወደ ቤት ገባ። ሚስቱና እናቱም በጣም ተጨንቀው ነበር። እንደውም እናቱ ፖሊስ ጣቢያ ላመልክት እንደ ልጅ ከዳኒ ጋር ተጣልቶ ስለነበር አሁንም አግኝቶት የሆነ ነገር አድርጎብኝ ይሆናል እያለች እየተጨናነቀች ነበር። እናትም እየተወላገደ መጣ በድንገት እና ከዛ በቃ ነዚህም በቃ እኔ ይዤው ልግባ፣ ህማሚ አንቺም ግቢ እናተኝ ተባብለው ገብተው ተኙ። ዳግም ግን በጣም አእምሮ ተበርዞ ስለነበረ እናም ደግሞ ከዛ በመካከል ግን ቤት ከመሄዱ በፊት ሂዶ ነበረ። በጣም ይቅርታ ልጠይቀው ብሎ ዳኒ ቤት ሲሄድ እናቱ ቁጭ ብላ አገኛት። እናም የዳግም እናት መጀመሪያ ሄመንን አሳምኗት ነበር። ዳኒ በጣም ጎርቶት ስለነበረ ዳግም በቃላቶቹ በጣም ጎርቶት ስለነበረ ለሄመን ጥያቄ ያቀረበላት የእናትሽን ገዳይ መበቀል ትፈልግ የለም ወይ? የበደሉሽን ሰዎች አላት። አሁን አለችው። እንግዲያውስ እኔም ደግሞ መበቀል እፈልጋለሁ አላት። ማለት ነው በምንበቀለው በቀለው ስላት እንዳሰባለኝ አላት። አሱ ምንድን ነው ስትለው አንቺና እኔ እንጋባ አላት። ማለት ነው በጣም ደነገጠች። ማህል እንዴ ምን አስበህ ነው? እንዴት እንድትላለ ሊሆን አይችልም አለችው። ተረጋግተሽ አስቢበት። እናቴን ያሳምናታለሁ። ለልጅሽም፣ ላንችም፣ ለኔም ይሄ ነው የሚጠቅመው። እኔም ደግሞ እሱን መበቀል እፈልጋለሁ። የውሸት ነው፣ ምንም ሰርግም አያስፈልግም። አንቺ ማዘን ላይ ነሽ። ሂደን መዘጋጃ ቤት ብቻ መፈራረም ብቻ ነው የሚጠበቅብን ብሎ ነግሯት ነበር እና ያንኑ ሄዶ ለእናቱ ዳኒ አሳምኗታል እናቱን። እናቱ ግን አዎ የዳኒ አባት ጥሏት ስለሄደ ሰዎች ሁሉ እንደዛ ያደርጉኛ ብላ ታስባለኝ እና አግብተህ ጥላ ልትሄድ ነው ወይ በሚል በጭራሽ አንተ አታገባም ብላ ተቃወመችው። አይ የምትወጫት ልጅ ነው፣ እኔም ትችሻል፣ ሄድም እዚሁ ነው የምንመጣው ስላት አይ እሷማ የጓደኛ የዳግም ናት ያንተ አይደለችም። እች ባብነች፣ አንተ ልታታልልህ እንጂ ጭራሽ አንተን አትወድህም። እሱ እንደምትወደው አውቃለሁ አለችው። እሱ እኮ አግብቷል እናቴ ስለዚህ እሱ ላይ እሷ ሊሆን አይችልም። አሁን የኔ ናት አላት። አይ በጭራሽ አንተ ልታታልልህ ነው። እኔ ማንም ሰው ሲያታልኝ በቀላሉ አልሸወድም። እንዴት ተታለልክ ልጄ? አይሆንም አለችው። በጭራሽ እናቴ እምቢ የምትለኝ ከሆነ ያው አገባለሁ ብሎ አሳምኗ ጥሏት ነበር የወጣው። በዛ ቅጽበት ዳግም ዳኔን ይቅርታ ሊጠይቅ እና ዳኒ ቤት ሲሄድ የዳኒ እናት ያለውን ነገር ነገራችሁ ማለት ነው። በዛም በጣም ተናዶ እንዴት እኔ ቅርታ፣ እኔ ሞኝ ነኝ፣ የዋህ ነኝ። እኔ በደልኩት፣ አስከፋሁት ብዬ ቅርታ ልጠይቀው ሲሄድ እሱ ለካ ሊያገባ ነው። የኔን ትራፊ ያልኩት እውነት ነው። በቃ ነፂ ልክ ነች ሁሉ ነገር እያለ በዛ እየተብሰለ ስለ ነበር ሲጠጣ ያመሸው እና ወይ ከገባ በኋላ ነፂን አጣደፋት ወደ አልጋ ለመሄድ እና እንግዲህ ጫፏ ሊደርስ የማይፈልጋትን የሚጸይፋትን ነፂን በስሜት ተነሳስቶ በእነሱን እዴት እነሱን የጎዳ መስሎት ከእሷ ጋር እንግዲህ አደረ ማለት ነው። ነጺ የምትፈልገው ተሳካላት። በነገራችን ላይ የምትፈልገው የናን ነበር። በጣም ደስ ብሏታል። ቀስ ቁስሌን ያመኛል ምናምን እያለች እንኳ ምንም ሊሰማት አልቻለም። ጧት ሲነሳ ሲያየው አብሯት አድሯል። በጣም ደነገጠ፣ አፈረ፣ ምናምን እንደውም እንዳተናቃበት። ቀስ ብሎ ልብስን ለባብሶ ሊወጣ ሲል ነቃችና፣ የእኔ ፍቅር እያለች ያዘችው። እርሺው፣ ምንም አልተፈጠረም በድጋሚም ሊፈጠር አይችልም። እነሱን የጎዳው መስሎኝ ነው እንጂ ታውቂያለሽ፣ እኔ በጭራሽ የማድረግ አልችልም አላታ። የኔ ፍቅር፣ አሁን ያልከው ቃል ቢጎዳኝም ግን ስለማፈቅር እታገሳለሁ። በሌላ ቀን ደግሞ የተሻለ ይሆናል። ዛሬ ያገኘሁትን ደስታ ማጣጣም ብቻ ነው የምፈልገው ምናምን አለችው። ያው ሁሌም ራሷ እንዳረከሰች ነው ነጺ። ስለምትወደው ነው ብዬ ለማለት ይከብደኛል። በእንደዛ አይነት ስሜት ያለን ፍቅር ማባበል ያን ያህል አዋጭ አይመስለኝም እና መጨረሻም ዳኒ እውነቱን ሲያውቅ ዳግም እውነቱን ሲያውቅ ምን ያህል አጥብቆ እንደሚጠላት ስለሚያስታውቅ ከጅማረው አያምርም። እንደ አይነቱ ነገር እና በጣም አናዷትም ነበር። ግን ደግሞ ያገኘችውን ደስታ ማጣጣም ስለፈለገች ብቻ እንዴት ስትለው አይ ዳኒና ሄመን እኮ ሊጋቡ ነው አላት። ለአንቺ ምናልባት ይሄ ደስታ ሊሆንልሽ ይችላል። እኔ ግን ተረጅኝ፣ ልቤ በጣም ነው የተሰበረው፣ በጣም ደክሞኛል፣ በጣም አዝኛለሁ ምናምን አላት። እሷ በደስታ እየቦረቀች ነው። ዳኒ ዳግም ደግሞ በጣም እየተቃጠለ ነው ያለው እና እንግዲህ ዳግም ወደ ሄመን ተመልሶ ዳኒ ፈርኒቸር ቤቱን እኳ አስከፈኩት አላት። እንዴት ምናምን አለችው። ያው ዳግም ከሰጣቸው ገንዘብ እጥፍ አርጌ የከፈልኩና ከአስከፈኩት ደግሞ ታውቂያለሽ ላንቺም ለልጅሽም ለእኔም ይሄ ነገር በጣም አስፈላጊ ነው አላት እሷም እቃ እየፈለገሽ ነበር ምን እየፈለግሽን ምናምን ሲላት የእናቴን ቀለበት ነው አለችው ሌላ ከምንገዛ ይሄንኑ ላድርግ ብዬ ነው አለችው እና እንደምትስማሚ እርግጠኛ ነበርኩ እናቴን ደግሞ አሳምኛታለሁ ደግሞ ታውቂያለሽ በጣም ተወድሻል ምናምን አላት አይ እናት እኮ አንተን ሌላ ሰው ሲወስደው የሚቀማ ስለሚመስላት ደስተኛ የምትሆን አይመስለኝም። ስለዚህ እንዴት እንደሆነ አላውቅም አለችው። አይ ተወድሻለ፣ ያላት እናያለን፣ አለችው እና በዚህ መካከል እንግዲህ ምግብ ልስራ እና ምግብ ያላ አላት። መጨረሻ አልበላም እኔ ምንም የምግብ ፍላጎት የለኝም መተኛ ብቻ ነው ፈልገው እያለችው አለችው ነበረ። ውድ ተመልካቾቼ፣ ዳግምም በጣም ልቡ ተሰብሯል። ይሄ ምን እንዴት እኔን አታፈቅረኝም እንዴት የውሸት ፍቅር ነው አለችኝ እያለም ነበር እና ቀጥ ብሎ ሂዶ ነበር ወደ እሷ። እውነት የዳኒ እናት ያለችን እውነት ነው ወይ ልትጋቡ ነው ወይ አላት? አዎ፣ አንተ ስትተሆኝ ያላየሁትን ፍቅር አየሁ ብላ የውሸቷን እሷም ነገረችው። ልቡ ስብር አለ በድጋሚ። በጣም የተናደደው ለዳኒም ይሄንኑ መጥቶ እኮ እንደዚህ አልኩት አለችው። ከዛ እሱም ለፍቅረኛው አንቺን እስካሁን ከአንቺ ጋር የነበርኩት የመወዳትን ልጅ ለመርሳት እንጂ አንቺን አልወድሽም ብሎ እሱም የውሸት ፍቅረኛውን የውሸት እንደዚህ ስላላት ልቧን እንደሰበረው እያወራት ነበረ። ሁለታቸውም በዚህ ነገር በተለይ ሄመን እኔ እኮ ግን ይቅርታ ለበደልኩሽ ነገር ሁሉ ካሽን እያለ ወደ እኔ ቢመጣ ይቅርታ ማደርግለት ይመስለኛል። አልቻልኩም ሳየው ገና እሱም ልካስሽ የበደልኩሽን ልካስሽ እያንዳንዱ ነገር መክፈል የምችለው ከሆነ ልክፈልሽ ሲላት አንተ በገንዘብ ሁሉን ነገር ማድረግ የምችል ነው የሚመስል አይደል? እንግዲውስ እስኪ ከቀላሉ ልጀምር፣ የወሰድክብኝን ልጅነቴን፣ ክብሬን መልስልኝ ስትለው ይቅርታ አድርጌ ልሄን አልችልም አላት። ስለዚህ ምንም ስለማችል ዝም ብላ ፈንዘቅ ተከቤቱ ጣ ብላው ነበር። እሱ ግን አንድ አመት ብቻ ታገሽኝ የእኔ ፍቅር ወደ አንቺን መለሳለሁ። እስከዛውም ደግሞ ፍቅራችንን በውስጥ መቀጠል እንችላለን። እስኪ አስተካከል ነገሮችን አንድ አመት ታገሽ ብሏት ስለነበር ይሄ ነገር ልክ አይደለም ግን ስሜቴን ያን እንደዚህ ሲለኝ የእውነት እየተሰማኝ፣ ለነግራችን አለችው ለዳኒ። ዳኒም እረዳሽ አለው በጣም ስለምታፈቅሬው፣ ይሄም ማለት ስህተት አይደለም። ፍቅር እኮ ይቅር ባይ ነው። እኔ ራሱ ጥፋቱን አምኖ ይቅርታ ቢለኝ ይቅርታ አላደርግለት ዝግጁ ነኝ እያለ ዳኒም፣ እንግዲህ ጓደኝነቱን ጥግ ምንም እንኳ ቢያናድደው፣ እንደዚህ እያሉ እያወሩ ነበረ። ነገር ግን በዳግም ቤት በጣም እሳት ተፋፍሟል። ዳግም በጣም ነው አእምሮ የተበላሸው። በጣም ነው የተናደደባቸው። ምን ሊያረጋቸው እንደሚችል በቀጣይ አብረን የምና የሆነ ውድ ተመልካቾቼ እስካሁን አብራችሁ ስለነበራችሁ፣ ስለምታበረታቱኝ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ አይረሳ። እንዲሁም የደወል ምልክቷን በመጫን አዳዲስ የሚለቅላችሁን አዳዲስ ድራማዎችና አዳዲስ ነገሮችን አብረን ሁንን መከታተል ትችላላችሁ። ቴንኪዮ